ሰላም እንዴት ናችሁ? ይሄ መረጃ ቤት እየፈለጋችሁ ላላችሁ ደንበኞቻችን ነው። እንዳታሳልፉት። አርባ ፐርሰንት ታላቅ ቅናሽ ነው ይዘንላችሁ የመጣ ነው። ድርጅታችን ቴምር ሪል እስቴት ከዚህ በፊት ከሰባት በላይ ፕሮጀክቶችን ገንብተን ለደንበኞች ማስረከባችን የሚታወቅ ነው። በአሁኑ ሰዓት ላይ የተለያዩ ቦታዎች ላይ በግንባታ ደረጃ ላይ ያሉ ቤቶችን እየሸጥን እየገነባን እንገኛለን ማለት ነው። ከነዚህም መካከል አንደኛው ሳር ቤት አፍሪካ ህብረት ፊት ለፊት ላይ እየገነባ ነው ያለው አርባ ፐርሰንት ቅናሽ አድርገን እየሸጠን እንገኛለን ከባለ አንድ እስከ ባለ ሶስት መኝታ ቤቶች ከሰባ አምስት ካሬ እስከ መቶ አርባ ስድስት ካሬ እየሸጠን እንገኛለን ማለት ነው ባለ አንድ መኝታ ሰባ አምስት ካሬ አራት ነጥብ ስምንት ሚሊዮን ብር ባለ ሁለት መኝታ ዘጠና ሶስት ካሬ አምስት ነጥብ ዘጠኝ ሚሊዮን ብር ባለ ሶስት መኝታ መቶ ሰላሳ ሁለት ካሬ በስምንት ነጥብ አራት ሚሊዮን ብር በካሬ 64 ሺ ብር እየሸጥን እንገኛለን። እነዚህ ዲስካውንቶች ሊጠናቀቁ እጅግ የተወሰኑ ቀናቶች ብቻ ይቀሩናል ማለት ነው። ይህንን እድል ያልተጠቀማችሁ ደንበኞቻችን በ0920020318 ደውላችሁ ሳይትና ኦፊስ መጎብኘት ትችላላችሁ ማለት ነው። ቴምር ሪል እስቴቶች ነን። አመሰግናለ።